ፈታታኝ! ምን ልትመታኝ ነው? በላ አድርገው። አዶን እንግዲህ ኤዲሽን ኑንሽን እንግዲህ በግድ ታፈቅደኛለሽ እያለ በግድ እያስገድዳት ይገኛል ማለት ነው። እናም እንግዲህ እሷ እኔ አንተን አላፈቅርህም፣ የማፈቅረው ቤሉልን ነው ብላ ቆርጦ ነግረዋለች። እሱ ግን ሊሆን አይችልም፣ አንዴ አፍቅሬሻለሁ፣ አንዴ የኔ ሆነሻል፣ የዴቢስ ሆነሻል እያለ በጉልበቱ እየተመካ እያስፈራራት ይገኛል ማለት ነው። እናም እንግዲህ ቤሎን ጆን ሳሎን መቶ ቁጭ ብሎ ኤዲሽን ቀጥሯት ነበር እና ወደ ውጭ እንወጣለን እና ልብስሽን ለባብሽ እና ጠብቂኝ፣ እኔ ቤት መጥቼ በቤት በዛው እንወጣለን ባላት መሰረት እና መቶ ሳሎን ቁጭ ብሎ እያለ አዶንም ኑንሽን ወደ ውጭ እንወጣለን፣ ልብስሽን ቀየሪ እና እታች እጠብቅሻለሁ፣ ነይ ብሏት እሱም ወደ ታች በሚወርድ ሰዓት ጆንን ሳሎን ቁጭ ብሎ ያገኛል ማለት ነው። እናም ሳሎን ቁጭ ብሎ ሲያገኘው ደሞ አንተ እዚህ ምን ትሰራለህ? ምን አስር ጊዜ ትመላለሳለህ ብሎ ጆንን አዶን ይጠይቀዋል። አዶንም እንግዲህ አሁንማ እኮ ሁሉንም ነገር ሰማነው ብሎ ጆንን አዶንን ይመልስለታል። እናም ለካ የቤቱ ጥገኛ ነህ በማለት ጆን ለአዶን ይነግረዋል። ምንድነው ቆይ፣ በባዶ ሜዳ ነው እንዴ እንደ ቤተሰብ ስትፈነጭ የነበረው በማለት ጆን ላዶን ይነግረዋል። አዶንም ዳሞሱ ምን ማለት ነው ብሎ ይጠይቀዋል። ስከት ብሎ ይስቅና፣ ኤልሹ ወንድሟ እንዳልሆንክ ነገረችኝ በማለት ላዶን ይነግረዋል። አዶንም እረ እንደዛ አለች በማለት ለጆን ይመልስለታል። አዎ እንደዛ አለችኝ ብሎ ለካ የታገተው ነው ወንድሟ ብሎ ጆንም ላዶን ይነግረዋል። አሁን ምን ለማለት ፈልግ የመሰለ ብሎ ጆንም ይነግረዋል። ቤት ስላልሆነ ቁጭ በል ብሎ ይነግረዋል። አዶንም በጣም ያዝንና ጥሩ ነው ልሹ፣ ጥሩ አድርገሻል፣ ልክ ነሽ፣ ወእኔ ወንድምሽ አይደለሁም በማለት አዶንም ለጆን ይነግረ ለራሱ ያወራል ማለት ነው። እቺ ደግሞ እስካሁን ልብስ መቀየር ነው እንዲህ እስካሁን የሚያቆያት? ብሎ ኑንሽን ይላታል። እንግዲህ ኑንሽን ይነይ ቶሎ ልብስሽን ቀይርና ወደ ውጭ እንወጣለን ብሎ ስላላት፣ ኑንሽን እሳሎን ቁጭ ብሎ ሊጠብቃት ሲል ነው ጆነን እሳሎን ቁጭ ብሎ ያገኘው ማለት ነው። እናም እንግዲህ በዚህ ሰዓት ኑንሽም ልብሷን ትቀይርና ወደ ታች ትመጣለች። ወደ ታች ስትመጣ ጆን ከመቀመጫው ብድግ ብሎ ወይኔ መጣሽ፣ አልጋሸዋለች እንዴት ነሽ? መቼም ዛሬ እያለቀሽ አይደለም አይደል ብሎ ጆንም ኑንሽን ይነግራታል። ደህና ነኝ፣ እንዴት ነህ ብላ እሷም ትመልስለታለች። ቆይ ምንድን ነው እሱ እንግዳ ሲመጣ ወደ ውጭ ነው እንዴ የምትሆኑት? ቤት እኮ ባዶ ነው ብሎ ጆንም ለኑንሽ ይነግራታል። ኑንሽም አዎ፣ ውስጥ ነበርኩኝ ብላ ትመልስለታለች። እና መቼ ነው ድጋሜ ስታለቅሺ የማባብልሽ ብሎ ጆንም ኑንሽን ይጠይቃታል። ኑንሽም ምን ብላ ትመልስለታለች። አዶንም ይደነግጥ እና ምንድን ነው ስለምንድን ነው የምታወራው አንቺ ስለምንድን ነው መልስ የምትመልሽለት ብሎ አዶንም ኑንሽን ይላታል። እንዴ ቆይ አንተ ከሁሉም ሰው ጋር ነው እንዲችግርህ ብሎ ጆንም አዶንን ይቆጣዋል። አንተ አፈን አተክፈትሺ ዝም በል ብሎ አዶንም ጆንን ያፈጥበታል። ጆንም ከት ብሎ ይስቅና አሁን አሁን ሳይህ ራሱ ሳቄ እየመጣብኝ ነው ብሎ ጆንም ላዶን ይመልስለታል። ስማ አሁንስ ሰበብ አትሆንብኝ በማለት ከፊት ዞር በልልኝ በማለት ጆንም ላዶን ይነግረዋል። አዶንም ከይስቅና ከመቀመጫው ቁጭ ከመቀመጫው ይነሳና በዚህ ሰዓት ከአንተ ከእንዳንተ አይነት ተራ ሰው ጋራ ጊዜን ማቃጠልና ማጥፋት አልፈልግም በማለት አዶንም ይነግረዋል። ጆንም ከመቀመጫው ብድግልና ያፈጥበትና ሊይዘው ሲል ኑንሽ መሀላቸው ትገባና እረፉ አልኳችሁ አይደል? ብላ ትገላግላቸዋለች። በቃ እንሂድ ፍቅር ከእንደዚህ በዚህ ሰዓት ከእንደዚህ አይነት ተራ ሰው ጋራ ቀኔን አውርቼ ቀኔን ማበላሸት አልፈልግም በማለት አዶንም ኑንሽን ጊዟት ወደ ውጪ ይወጣሉ። ይህን ጊዜ ጆን በጣም ይናደድና አይኑ አብሯቸው ይሄዳል። ፍቅር እንዲህ ብሎ ቆይ፣ እንዲህ እንዴት ሊሆን ይችላል እያለ ጆንም ይናደድባቸዋል። እናም እንግዲህ ተከትሏቸው አብሯቸው ሊሄድ ነው ማለት ነው። የሚገቡበት አብሯቸው ሊገባ ነው፣ ተከትሏቸው ይሄዳል። የት እንደሚሄዱ የት እንደሚደርሱ ከኋላ ከኋላቸው አብሯቸው ሄዷል። ኤልሹንም ቀጥሯት ነበረ። ኤልሹም ግን እንግዲህ ልብሷንም ቀይራ ለብሳ ወደ ሳሎን ስትመጣ እሱ የለም። እሱ ግን የት ነው ያለው? ከነ ኑንሽ ጋር እና አዶን ጋር እየተከተላቸው አብሯቸው ሄዷል። የኑንሽ ኤልሹ ሳሎን ወርዳ ትጠራዋለች። ሳሎን ስትጣራ ጆን እያለች ስትጮህ እሱ የለም ያለው ግን እሱ እነ ኑንሽ ጋና አዶን ጋ እየተከተላቸው ነው። መጨረሻ ላይ ስልኩን ትደውልበታለች። ስልኩን ስትደውልበት እንግዲህ እሱ ያለው መንገድ ላይ ነው ያለው፣ ጥሏት ሄዷል ማለት ነው። እሷ ግን ወደ ውጭ እንወጣለን ብና እየጠበቀችው ነበረ፣ ግን እሱ የለም። ቀጠሮንም አላከበረም። ቀጠሮን ትቶ ወደ እነ ኤልሾ ወደ እነ ኑንሽ እና አዶን ጋር ሄዷል ማለት ነው እንዴ ከዛ ስልክ ትደውልለታለች። ቆይ አሁን መጣሁ ብለኸኛ አልነበርክ እንዴ ብላ ኤልሾም ትጠይቀዋለች። አዎ መጥቼ ነበረ የሆነ አስቸኳይ ጉዳይ አጋጥሞኝ ነው የወጣሁት፣ በቃ ትንሽ ቆይቼ እመጣለሁ ብሎ ይመልስላታል። ኤልሾም ቆይ አንተ ያመሀል እንዴ ብላ ትመልስለታለች። ምን አይነት አስጠሊ ነው ብላ ትናደድበታለች። እንግዲህ ትናደድና እዛ እሶፋ ላይ ጎጭ ብላ ለቅሶዋን ትቀጥላለች ማለት ነው። ሰላም ሰላም፣ ውድ የቻናል ቤተሰቦች ተከታታዮች እንዴት ናችሁ? ልጅ ሰላም ናችሁ ወይ? እኔ ሰላም ላይ እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እዚህ ቻናል አዲስ የሆናችሁ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ እንደተለመደው ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ እንግዳ ድራማ በሚለው ክፍል ሰላሳ ዘጠኝ ይህን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቶኝ እንድታበረታቱኝ በትህትና እጠይቃለሁ። እንግዲህ ኤልሹ ስቅስቅ ብላ እያለቀሰች ሶፋ ላይ ትገኛለች ማለት ነው። ጆን እንግዲህ ያለው እነ ኑንሽ ጋና አዶንን እየተከታተላቸው እየተከታተላቸውን ያሉት ይመስለኛል። ጆንም ኑንሽን ያፈቅራታል። እሷ ግን እሷ ቤሉልን ነው የምታፈቅረው። እና አዶን ጋር ሄደው መጨረሻ ላይ የሆነ አዲካ መዝናኛ ቦታ ላይ ቁጭ ብለው እያሉ አዶን እሺ፣ ሚስትየዋ እያለ ትከሻዋን ይነካታል። ወደዛ እረፊ፣ እባክን አትንካኝ ብላ ኑንሽም ትቆጣዋለች። እረፊ፣ አትጨማለቂ ብሎ አዶንም ይቆጣታል። አዶን እኔ መቼም ቢሆን ያንተ ልሆን አልችልም፣ ብላ ኑንሽም ትነግረዋለች። እንዲህ የእኔ ሆነሻል እኮ ከዚህ በላይ ምን ማድረግ ምን ማረጋገጫ ትፈልጊያለሽ? በማለት አዶንም ለኑንሽ ይመልስላታል። ኑንሽም አይደል በጣም ብላ ትመልስለታለች። እናም እንግዲህ አዶን በጉልበቱ እየተመካ ነው ያለው። በቃ ከእንግዲህ በኋላ እጄ አድርጌሻለሁ የትም ሆነ የትም አትላወሽም፣ ብለው እሱም እንግዲህ እያስፈራራት ይገኛል ማለት ነው። እናም ኑንሽ እኔ ቤሉልን ነው የማፈቅረው እያለች እንግዲህ፣ ቤሉል ለእሷ ብዙ ነገር አድርጎላታል ብዙ ሆኖላታል ማለት ነው። እስከ አኪም ቤት ድረስ ህመሟን እስከ ማረጋገጥ ደረጃ ድረስ ደርሶላታል። እና አዶንም እንግዲህ ቁጭ ብለው ቆይ ምንድን ነው እሱ አታወሬም እንዴ ብሎ ይጠይቃታል። እጭ ጭባክን ተወኝ፣ አልፈልግህም አልኩ አይደለም እንዴ ብላ ከመቀመጫዋ በድግል ስትል ልትል ስትል ዘሎ ይይዛታል። ስነ ስርዓት ይኖርሽ እንድትሄጂ አልፈቀድኩልሽም ብሎ አዶንም ኑንሽን ይቆጣታል። በቃ ታስጠላኛለህ፣ ልቀቀኝ። ቆይ አንተ በግድ የኔንሽ ማለት አይከብድህም እንዴ ብላ ኑንሽም ትቆጣዋለች። አዎ አይከብደኝም። እሱ እኮ አሁን ነው የመጣው። እኔ እኮ ከድሮም እኮ አብሬሽ አውቅሻለሁ። ስለዚህ አንቺ የኔና የኔ ብቻ ነሽ እያለ እንግዲህ ያስገድዳታል። ስማ አዶኒ፣ ቆይ ግን ተማርሬ ቤቱን ለቅቄልህ እንድጠፋ ነው እንዴ የምትፈልገው ብላ ኑንሽም ትጠይቅ ነዋለች። እኔ ለራሴ ብዙ በጣም ብዙ ችግር አለብኝ፣ መቼም ቢሆን ያንተ መሆን አልችልም ብላ ትነግረዋለች። አዶንም ለምንድን ነው ያብረሽኝ የማትሆኘው ብሎ ይጠይቃታል። ስለምጠላ በጣም ነው የምታስጠላኝ ሰው ደግሞ መኖር ያለበት ከሚወደው ሰው ጋር ነው፣ ፍቅር በግዴታ አይሆንም ብላ ኑንሽም ትነግረዋለች። እኔ ደግሞ የምወደው አንተን ሳይሆን ቤሎልን ነው በማለት ትነግረዋለች። በዚህ ሰዓት ዘሎ አንገቷን ያንቃት እና እረፊ ተይ አትፈታተኝ ብሎ አንገቷን ይዛታል እና ልትመታኝ ነው በር አድርገዋ ብላ ትለዋለች። በዚህ ሰዓት ጆን አብሯቸው ስለነበር ኧረ፣ ዘሎ እሮጦ ይሄድና ያስጥላታል ማለት ነው። ከዛ አዶንም ይደነግጥ እና አንተ ዳሞ ከምናባህ ልትሆን ነው እዚህ የምታደርገው እየተከታተል ከይነበር እንዴ? ብሎ አዶንም ጆንን ይነግረዋል። ወንድ አይደለህ እንዴ? እንዴት ሴት ልጅ እንደዚህ ታደርጋለህ? ብሎ ጆንም አዶንን ይቆጣዋል። አሁን ቀጥ ብለ ከዚህ ሂድ ብሎ አዶን ጆንን ይነግረዋል። ጆንም ባሬድስ ምናባህ ልታመጣ ነው ብለው ሁለቱም ተፋጠው በሚቆሙ ሰዓት ኑንሽ ካጠገባቸው ትሄዳለች። እናም ተከትሏቸው ኑንሽን ተከትላቸው ይሄዳሉ ማለት ነው። እንግዲህ ኑንሽ እኔ አልወድህም፣ የምወደው ቤልልን ነው እያለች ትነግረዋለች ማለት ነው። ኤልሹም እንግዲህ እሳሎን ላይ ቁጭ ብላ እያለቀሰች እያለ መሲ እና ሄለን ይመጣሉ። ቆይ ምነው ነው ብቻሽን፣ እቤት ውስጥ ሰው የለም እንዴ? ብላ ሄለን ኑንሽን ኤልሹን ትጠይቃታለች። ኤልሹም ወንድሜ ከላይ አለ ብላ ትነግራታለች። መሲም እሺ ትልና ወደ ላይ ታመራለች። ኑን ሄለን እሳሎን እዛው ቁጭ ትላለች። እናም እንግዲህ እና እንዴት ነው ካዶኒ ጋር አወራሽ? ብላ ሄለን ኑንሽ ኤልሹን ትጠይቃታለች። አርጊ አርጊ ያልኩሽን ማድረግ ቻልሽ? ብላ ሄለንም ኤልሹን ትጠይቃታለች። ኤልሹን ምን ነበር ያልሽ? ብላ ሄለንን ትጠይቃታለች። እንዴ እሱ ቤት አብረሽጂ አላልኩሽኝም ነበር? ብላ ሄለን ትነግራታለች። ያው እቤት ውስጥ የለም ሌላ ጊዜ ይሄዳለሁ፣ ብላ መሲም ኑንሽም ኤልሹም ለሄለን ትመልስላታለች። ሄለንም እንደዚህ እያሉ እያለ አይንዬ በመሀል ትመጣለች። እናም እንዴት ነው ስራ በዛብሽ አይደል? ብላ ሄለን አይንዬን ትነግራታለች። ኧረ ችግር የለውም ዋናው ልጄ ስራ እንኳን አገኘችልኝ፣ ብላ አይንዬም ለሄለን ትመልስላታለች። የኔ መልፋት የኔ መልፋቱ ችግር የለውም እንደውም መንቀሳቀሱ ለእኔ አሪፍ ነው ብላ ለሄለን ትመልስላታለች። ሄለንም አዎ ልጅሽ በጣም ጎበዝናት ቀልጣፋ ከሆንሽ ደግሞ ከዚህ በላይ ከፍትላለች ብላ ሄለንም ለአይንዬ ትላታለች። አይንዬም እግዚአብሔር ይስጥሽ፣ እድሜ ይስጥሽ፣ ኑሪልኝ ብላ ትመርቃታለች። እንግዲህ በዚህ በዚህ መሀል ኤልሹ እዛው አብራቸው ስለነበረች ስልክ ይደወልባታል ስልክ ሲደወልባት ምን ፈለግ ብላ ትለዋለች። ጆን ነው የደወለው እና ውጭ ላይ ነኝ ነይ እጠብቅሻለሁ ብሎ የኤልሾን ጆን ይነግራታል። እናም ሄለን እዛው ጋር አጠገቧ ስላለች የልትሄጂ ነው ብላ ትነግራታል፣ ትጠይቃታለች። መጣሁ እዚሁ ሱቅ ደርሼ ነው ብላ ኤልሹም ለሄለን ትላታለች። እሺ በቃ እሺ፣ ቶሎ ብለሽ ነይ ብላ ሄለንም ለኤልሹ ትላታለች። ኤልሹ እንግዲህ ስጠብቀው የነበረው ስለሆነ ጆንን ስለደወለላት ወዲያውኑ ወታለች ማለት ነው እና እሳሉ ላይ ሄለን እና አይንዬ ይቀራሉ። ሄለንም አይንዬ፣ የሆነ ነገር ልነግርሽ ፈልጌ ነበር ብላ አይንዬን ትጠይቃታለች። ምንድነው እሱ ብላ አይንዬም ትጠይቃታለች። የሁልሽ ልጅሽ መኮ የሆነ ጓደኛዬ ስራ አግኝቶለት ነበር እና እዛ ሄዶ ቢሰራ ምን ታስቢያለሽ? ብላ ሄለንም ለመሴት ትነግራታለች። እንግዲህ መኩ ስራ አግኝቼለታለው እና እዛ ሄዶ ቢሰራ ምን ታስቢያለሽ? ብላ ሄለን ለአይንዬ እየነገረቻት ነው። እናም አይንዬ ብላ ትደነግጥና እንዴት ብላ ትላታለች። እንዲህ በማያውቀው አገር ሄዶ አንድ ነገር ቢሆንብኝስ ብላ አይንዬ ለሄለን ትመልስላታለች። ሄለንም ኧረ ምንም አይሆንም ብላ ትመልስላታለች። እንግዲህ ምን እንዳሰበችለት ለመኩ ምን እንዳሰበችለት ደግሞ ሄለን አይታወቅም። እና ስራ ሌላ ሀገር አግኝቼለታለሁ እያለች ለአይንዬ እየመለሰችላት ነው። አይንዬ ደግሞ በማያውቀው አገር ሄዶ አንድ ነገር ልጅ ቢሆንብኝስ ስ ብላ ለሄለን ትላታለች። ሄለን ደግሞ ምንም አይሆንም፣ እንደዚህ አታስቢ ብላ ታበረታታታለች። እና በእኔ አትተማበኝም አትተማመብኝ አትተማበብኝም አትተማመኝብኝም ብያለች እንግዲህ ትላታለች ማለት ነው። አይንየም አይ ባንቺ አለመተማመን አይደለም በማለት ትመልስላታለች። አንቺ ያለሽው እዚህ እዛ ማን ያለውና ነው? ማን ያየዋል? አንድ ነገርስ ቢሆን ብላ አይንዬም ለሄለን ትላታለች። ሄለንም ስለሱ ምንም ነገር አታስቢ ብላ ታረጋጋታለች። አይንዬም እሺ በቃ ብላ መልስ ትሰጣታለች። እንግዲህ ያላት አማራጭ ምንም ስለሌለ በእሷ እጅ እና በእሷ ጥገኛ ስላለች ያላት አማራጭ እሺ ብቻ ነውና እሺ ብላ ትቀበላታለች ማለት ነው። እንግዲህ ጆን ኤልሹን እየጠበቃት ነው። ኤልሹ ኔብሎ ስለደወለላት ያው መጨረሻ ላይ ከነ አዶን እና ከነ ኑንሽ ጋር ተለያይተዋል። እንግዲህ እኑንሽን አስጥሏት፣ እኑንሽም ወደ ቤት አምረታለች። አሁን ደግሞ ኤልሹን እየጠበቃት ነው ማለት ነው። ኤልሹን እየጠበቃት እያለ ኤልሹም እንግዲህ ደስ ብሏት ወደ እሱ ጋር ታመራለች ማለት ነው። ግን ተናዳበት ነበረ። የቤት ስታጣው ሳሎን ነይ ብሏት ነበረ። ከሳሎን ስታጣው ተናዳበት ነበረ። እናም ያው እሱ ከአዶን ጋር ስለተለያየ አሁን ተገናኝተዋል ማለት ነው። እና ቆይ አንተ ግን ያመሃል፣ ምን ሆነ ነው ብላ ጆንን ትጠይቀዋለች። አንቺ ራሱ እኮ ብዙ አስቆምሽኝ ብሎ እሱም ይመልስላታል። እንግዲህ ከኤልሹ ጋራ ተገናኝተዋል። አልቅሰሻሉ እያለ እየጠየቃት ይገኛል። ነው አልቅሳለች፣ ስለጠብቃ ስለነበረ በቦታ ስላላገኘችህ አልቅሳለች ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቀጣይ ቪዲዮ እስከምንገናኝ ባይ ባይ።